የማንቸስተር ዩናይትድ አሰልጣኝ አልጣኝ ሩበን አሞሪም ሕይወትን በማንቸስተር ከተማ ከጀመረ የማንቸስተር ዩናይትድን ኃላፊነት ከተረከበ አስራ ሁለት ወራት ሞሉት። እየተወደደም እየተወቀሰም እዚህ ደርሷል። ዛሬ ከጋዜጠኞች ጋር በነበረው ቆይታ እነዚህ አስራ ሁለት ወራት እንዴት እንዳለፉ፣ ከእነዚህ አስራ ሁለት ወራት ምን እንደተማረ ጋዜጠኞች ጠይቀውት ነበር ሩበን አሞሪም ሳያመነታ በቀጥታ የነገራቸው ነገር የማንቸስተር ዩናይትድ መሆን ግብሬ ነው ብሎ ነው። በዚህ ጉዳይ ላይ ሩብን አሞሪም የተናገራቸውን ነገሮች ወደ እናንተ እናደርሳለን። በሌላ በኩል ከዚህ በፊት የኖቲንጋም ፎረስቱ አሰልጣኝ ዳይች የተናገሩት ነገር ነበር በአራት አራት ሁለት የጨዋታ ፎርሜሽን የማንቸስተር ዩናይትድ አሰልጣኝ ቢሆን አሁን ከሚገኘው ነጥብ በላይ አገኝ ነበር የሚል ሀሳብን ሰንዝረዋል። እንዲህ ስለ ማለታቸው ጋዜጠኞች ለአሞሪም አስታውሰው የእሱን ሀሳብ ለመስማት ጠይቀውት እየተናገረውንም ይዘናልና ትሰሙታላችሁ። ሌሳንድሮ ማርቲኔዝ ወደ ዋናው ቡድን ልምምድ ሙሉ በሙሉ ተመልሷል። ይህ ለማንቸስተር ዩናይትድ እጅግ አስደሳች ዜናም ተብሏል። በሌላ በኩል በአፍሪካ ዋንጫ ምክንያት ማንቸስተር ዩናይትድና ሩበን አሞሪም ወሳኝ ተጫዋቾቻቸውን ያጣሉ። እነዚህን ተጫዋቾች ለመተካት ምን እንደታሰበም አሞሪም ተጠይቆ የተናገራቸው ነገሮች አሉ። በዚህ ሰዓት በጣም በርካታ መረጃዎች ከማንቸስተር ዩናይትድ ጋር ተያይዘው እየወጡ ስለሆነ ትኩረታችንን እዚሁ ላይ እናደርጋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳሽ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን፣ አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ማንቸስተር ዩናይትድ እና ሩበና ሞሬም አስራ ሁለት ወራት ሞላቸው። በነዚህ አስራ ሁለት ወራት ውስጥ አሰልጣኝ ሩበና ሞሬም የማንቸስተር ዩናይትድ አሰልጣኝ መሆን ምን ስሜት እንዳለው ተጠይቆ ነበረ። ስለዚህ ይህንን በሚያነሳበት ጊዜ የተለያዩ ሀሳቦች ሰዎችን ተናግረዋል። ከነዚህ መካከል ያው በማንቸስተር ዩናይትድ ቤት ውስጥ እንግዲህ ህይወት የተጀመረው ልክ የዛሬ ዓመት አካባቢ ኖቬምበር ወር ላይ በ2024 ነበረ። ስለዚህ ያን ጊዜ ማንቸስተር ዩናይትድን መያዝ ፈጥሮበት የነበረው ስሜት በጣም መደሰት፣ በጣም ትልቅ ነገር ነው። ነገር ግን ደግሞ ሂደት ውስጥ በጣም ጥሩ የሚባሉ ጊዜያቶች ነበሩ፣ ሂደት ውስጥ ደግሞ በጣም አስቸጋሪ ፈታኝ የሚባሉ ነገሮች ነበሩ። እና በጆርኒ ውስጥ ያሉትን እያንዳንዳቸውን ነገሮች ትማርባቸው አለ። ከባድ ነው አስቸጋሪ ነው፣ ደግሞ በጣም አስደሳች ነው የሚል አስተያየትን ሰጥቷል። እና ብዙ ነገሮችን ተምር ያለው የዩናይትድ ሆኜ በሰራውባቸው በአስራ ሁለት ወራት የሚል አስተያየቱን አሞር የሚሰጥና ማንቸስተር ዩናይትድ እየተቸገረ ባለ ጊዜ ብቻ አልነበረም ትምህርቱ። ይህንን እኮ እንዲህ ብናረገው፣ ይህንን እኮ እንዲህ ብናስኬደው የሚል ነገር በመሸነፍ ውስጥ፣ በማቃት ውስጥ፣ በመፈተን ውስጥ እንማራለን። ግን ደግሞ በጉብዝናችንም ወቅት በድላችንም ወቅት ከማንቸስተር ዩናይትድ መሆን ጋር ተያይዞ በጣም በርካታ ትምህርቶች አሉት የሚል አስተያየትን ሰጥቷል። ከዛ በተጨማሪ ግን አሁንም ማንቸስተር ዩናይትድን የተሻለ ቡድን ለማድረግ እሱ የሚያምንበት ያዋጣል፣ ይሰራል ብሎ የሚለውን የጨዋታ ሀሳብ መተግበሩን እንደሚቀጥል አረጋግጧል። አውቃለሁ ወዲያው ላይሰራ ይችላል። አውቃለሁ ቶሎ ማንቸስተር ዩናይትድን ወደሚፈለግበት ደረጃ ላያመጣላችሁ ይችላል። ነገር ግን በየጊዜው የተሻሻለ በየጊዜው ሀሳቡ የበለጠ እየተተገበረ ሲሄድ የማያባራ ጉብዝና የማ ሰማይ አባራ ታላቅነትና ውጤታማነትን ሊያመጣ እንደሚችል አምናለሁ የሚል አስተያየትን ሰጥቷል። ይህንን አሁን የምትጠይቁኝን ጥያቄ የጠየቃችሁኝ ከሶስት ሳምንት በፊት ቢሆን የምመልስላችሁ መልስ የተለየ ይሆን ነበር። አሁን ግን ባለፉት ሶስት አመታት በማንቸስተር ዩናይትድ ቤት ውስጥ ያሉት መሻሻሎች የእናንተም ጥያቄ የኔም መልስ እንዲለይ አድርጎታል። የሚል አስተያየቱን ሰጥቷል። ስለዚህ እኛ መፈለግ ያለብን እንደዚሁ መቀጠልን ነው። እያሸነፍን በየጊዜው እየተማርን በየጊዜው እየተሻሻልን ነው። ሀሳቡ የማይረብ አይደለም። ሀሳቡ የሚሰራ ማንቸስተር ዩናይትድንም ወደሚገባው ክብር የሚመልስ ነው የሚል ማብራሪያንም ሰጥቷል። ስለዚህ የማንቸስተር ዩናይትድ መሆን በህይወቴ ከወሰንኳቸው ትልልቅ የሚባሉ ውሳኔዎች፣ ህይወቴን ሙሉ ካደረጉልኝ ውሳኔዎች መካከል አንዱ ነው የሚል አስተያየትን ሰጥቶ የማንቸስተር ዩናይትድ መሆን ክብሬ ነው ብሎም ደግሞ ሀሳቡን አክሎበታል። በጣም በቅርቡ ሚዲያው በሙሉ የሩበን አሞሪም የማንቸስተር ዩናይትድ የ ራት ቆይታ በሚል በተለያዩ መንገዶች ሀሳቡን ማንሳቱን ይቀጥላል። እኛም እዛ ላይ ትኩረት አድርገን መረጃዎችን ወደ እናንተ እናደርሳለን። ደግሞ ማንቸስተር ዩናይትድ ቅዳሜ ከኖቲንግሃም ፎረስት ጋር ጨዋታውን እያደርጋል። አዲሱ የኖቲንግሃም ፎረስት አሰልጣኝ ደግሞ ዳይች ናቸው። እኚህ ሰው ከዚህ በፊት የኤቨርተን አሰልጣኝ ሆነዋል። ነሐሴ ወር አካባቢ ደግሞ ማንንም እያሰለጠን አልነበረም። ስራ ፈት ነበሩ ወይም ከነበሩበት ክለብ ተሰናብተው አሁን የያዙትን አዲስ ኃላፊነት ከመረከባቸው በፊት ስራ ወይም ኃላፊነት ላይ ባልነበሩበት ጊዜ አንድ ነገር ተናግረው ነበር። የማንቸስተር ዩናይትድ አጨዋወት ይሄ ከሚሆን ይልቅ እኔ ቢይዘው ማንቸስተር ዩናይትድና የምንጫወተው በአራት አራት ሁለት ፎርሜሽን ቢሆን ማንቸስተር ዩናይትድ አሁን ከሚያገኘው ነጥብ በላይ እንደሚያገኝ እርግጠኛ ሆኜ እነግራችኋለሁ። ይሄንን የማንቸስተር ዩናይትድ ስብስብ በአራት አራት ሁለት የጨዋታ ፎርሜሽን ብዙ ውጤቶችን የሚያመጣ ብዙ ጨዋታዎችን የሚያሸንፍ ቡድን ማድረግ እችላለሁ የሚል አስተያየትን ሰጥተው ነበር፣ በአንድ የቴሌቪዥን ፕሮግራም ላይ የቀጥታ ስርጭት ጨዋታዎች መካከል አስተያየት ሲሰጡ። እናም ቅዳሜ ጨዋታ ስላለ ዳይች ማንቸስተር ዩናይትድን ስለሚገጥሙ ኖቲንጋም ፎረስትን ይዘው፣ ጋዜጠኞቹ ዳይች፣ ነሐሴ ወር ላይ ስለአንተ አጨዋወት ስለአንተ ቡድን እንዲህ ብሎ ነበረ የምትለው የለህም ወይ ብለው አሞሪምን ጠየቁት። አሞሪም ለዚህ ጥያቄ በእኔ እምነት በሰል ያለ መልስ ነው እየሰጠው። ይህንን ለምን አልክ ብባል፣ ለምሳሌ የማስረዳው የመጀመሪያው ነገር ማንቸስተር ዩናይትድን እና ኖቲንግሃም ፎረስትን፣ ማንቸስተር ዩናይትድን እና ዳይሽ ከዚህ በፊት ያሰለጥኖ የነበረው ኤቨርተንን፣ እንደዚህ ያሉ ነገሮችን መነሻ አድርገው በቴሌቪዥን ጨዋታዎችን አይተው ሰዎች አስተያየት የሚሰጡበት አግባብ ወይም አስተያየት ሲሰጡ ዋናው ትኩረታቸው ጠንካራ ነገሮችን መናገር ትኩረት የሚስብ ነገር መናገር አለባቸው። አለበለዛ የሚያያቸው ነገር የሚያያቸው ሰው የለም። ትኩረት የሚስቡበት እድል ይጠባል። ስለዚህ አሴፐንዲት ሲናገሩ እንዲህ ያሉ ጠንካራ ነገሮችን እንደሚናገሩ እጠብቃለሁ። ሶ ይሄ ሰውዬ ያኔ ኦገስት ላይ አሰልጣኝ ሆኖ አደለም የተናገረው። ይሄ ሰውዬ በቴሌቪዥን ጨዋታውን አየ። ጨዋታውን ካየ በኋላ በቴሌቪዥን ሀሳብህን ስጥ ሲባል ይህንን ሀሳብ ሰጠ። ሀሳቡ ትኩረት አገኘ። ፐንዲተሪ ሆነ በሚሰራበት ጊዜ እንደዚህ ያሉ አነጋጋሪ ንግግሮችን መናገር ገበያ ስለሚስብ ይህንን አይነት ነገር መናገሩ ለእኔ አያደንቀኝም ወይም ደግሞ አይገርመኝም የሚል አስተያየት ሰጥቷል። ነገር ግን ፐንዲት መሆን አንድ ነገር ነው አሰልጣኝ ሆኖ ደግሞ ስራ መስራት በጣም የተለየ ነገር ነው። ስለዚህ ዳይች የተናገረውን ነገር እረዳዋለሁ። ዋናው ቁም ነገር ግን እኛ በዚህ መንገድ እናምናለን፣ አምነን ማንቸስተር ዩናይትድን ወደ ነበረበት ክብር እንመልሰዋለን ነው። ስለዚህ እሱ ያለው ሊሰራ ይችላል፣ ሊያደርገው ይችላል፣ ሊያሸንፍ ይችላል። ነገር ግን ደግሞ መታሰብ ያለበት እኛ የያዝ ነው መንገድ ውጤት እንደሚያመጣ ነው ግን ያኔ ለምን ይሄንን እንደተናገረ ግን በደንብ አድርጎ ይገባኛል ብሎ ከንዲት ስለሆነ ትኩረት የሚስብ ነገር መናገሩ ነው ብለዋል። ይህንን በሚናገሩበት ጊዜ በነገራችን ላይ ዛሬም የኖቲንግሃም ፎረስቱ አሰልጣኝ ዳይች ከጋዜጠኞች ጋር ተገናኝተው ነበር እና ያኔ ይህንን ነገር ስናገር ፐርሰናሊ አሞሪምን አታክ ለማድረግ እሱ ላይ ጫና ለማበርታት ብዬ የተናገርኩት ነገር አይደለም። እንደው ሀሳቡን በተመለከተ የጨዋታ ሀሳቡ ይሄ የማንቸስተር ዩናይትድ ስኳድ አሞሪም ከሚከተለው የጨዋታ ስልት ይልቅ በአራት አራት ሁለት ፎርሜሽን የበለጠ ውጤታማ መሆን እንደሚችል ለመናገር ነው እንጂ አሞሪም ጥሩ አሰልጣኝ መሆኑን እረዳለሁ፣ የሚል መጠነኛ የማለሳለስ የማቀዛቀዝ አይነት አስተያየቶችን ሰጥተው ነበር። ከዛ ጋዜጠኞቹ ቀጠል ላደረጉና አሁን ቅዳሜ ጨዋታ አላችሁ፣ ምን አይነት ቡድን የሚገጥም ይመስልሃል? ኖቲንግሃም ፎረስትን ብለው ጠየቁት። ሩበን አሞሪምን ለዚህ የመለሰው መልስ የዳይችን ቡድን የማንቸስተር ዩናይትድ አሰልጣኝ በሆንኩበት ሰሞን የመጀመሪያ ከምላቸው ጨዋታዎች መካከል አንዱ እሱን መግጠም ነበረ። ኤቨርተንን ይዘው ማንቸስተር ዩናይትድ አራት ለዜሮ በሆነ ውጤት ያሸነፈበትን ነው። አሁንም ያንኑ የጨዋታ ፍልስፍና ሊከተል ይችላል። ነገር ግን ከዲፍረንት ካራክተሮች ጋራ ነው አሁን ያለው ምክንያቱም ኤቨርተን የነበሩ ተጫዋቾች ሌሎች ናቸው። አሁን ኖቲንግሃም ፎረስት ቤት ያሉ ተጫዋቾች ሌሎች ናቸው። ይህንን ሰው ከኤቨርተን ጋር ሆኖ ሀሳቡን አውቄዋለሁ፣ ገጥሜዋለሁ። በዛ ጨዋታ ላይ ምን እንደገጠመን፣ ምን ነበረን ሀሳቡ የሚለውን በደንብ እረዳዋለሁ። ነገር ግን ደግሞ አሁን ከፖርቶ ጋር ሲጫወት፣ አሁን ከሌላ ቡድን በእንግሊዝ ፕሪሚየር ሊግ ጋር ሲጫወት አይቼዋለሁ። ኦኬ መሰረታዊ ሀሳቡ አሁንም ብዙ የተቀያየረ ነገር የለም። ነገር ግን ኖቲንግሃም ፎረስት ቤት ያሉ ተጫዋቾች እና ኤቨርተን ቤት የነበሩ ተጫዋቾች የተለያዩ ስለሆኑ የተለየ ዝግጅት ማድረግ እንዳለብን ይሰማኛል። ብራይተንን ባሸነፍንበት መንገድ ኖቲንግሃም ፎረስትን ማሸነፍ ልንቸገር እንችላለን። ምክንያቱም ብራይተን ስፔስ ይሰጣል፣ ኖቲንግሃም ፎረስት ደግሞ ዋና አላማው ስፔስ መከልከል ነው። ነገር ግን ምንም የሚያስጨንቅ ነገር የለም። ለዚህ ለኖቲንግሃም ፎረስት የሚስማማ ዝግጅት ማድረግ እንደሚኖርብን አምነን ያንን ደግሞ ተግባራዊ አድርገናል፣ ሰርተናል፣ ተዘጋጅተናል። በቀሪዎቹም ቀናት ያንን እናደርጋለን። ከዚህ ጨዋታ ጠቃሚ ውጤት ለማምጣትና ሞመንተማችንን ለማስቀጠል የሚደረገው ነገር በሙሉ ይደረጋል፣ እናደርጋለን የሚል አስተያየቱን ነው እየሰጠው ስለዚህ አሪፍ ስሜት ላይ ነን ያለነ ደስ የሚሉ ነገሮች ናቸው ያሉት፣ ብለዋል። ከተጫዋቾች ጉዳት አንጻር የሃሪ ማግዋየር በኖቲንግሃም ፎረስት ጨዋታ ላይ መድረስ አለመድረስን በተመለከተ ነው እንጂ እርግጠኛ ያልሆንኩት ሌሎቹ የማንቸስተር ዩናይትድ ተጫዋቾች በሙሉ ደህና ናቸው ለጨዋታው ዝግጁ ናቸው ብሏል። የሊሳንድሮ ማርቲኔዝም ጉዳይ ተነሳ። ሊሳንድሮ ማርቲኔዝ በነገራችን ላይ በቅዳሜው የማን ዩናይትድ እና የኖቲንግሃም ፎረስት ጨዋታ ላይ መሰለፍ እፈልጋለሁ ብሏል አሉ። በቃ እድል ስጡኝ ብሏል አሉ። ይህንን ግን እኛ ልናደርገው አልፈቀድንም። ምክንያቱም ከኖቲንጋም ፎረስት ጋር ራሱ ጊዜ የጠየቀ ቢሆንም ልምምድ እየሰራ ነው ያለው። ልምምዶቹ እንዴት እየሄዱ ነው? ሌሎች ኤክሰርሳይሶችን ልናሰራውና አሁን ያለበትን ኮንዲሽን በትክክል መገምገም ስለምንፈልግ መጠነኛ ጊዜ ሊፈልግ ይችላል የሚል አስተያየትን ሰጥቷል። ነገር ግን ዛሬ ከተነገሩት ለማንቸስተር ዩናይትድ ደጋፊ በጣም አስደሳች ከሆኑት መረጃዎች መካከል የሊሳንድሮ ማርቲኔዝ ወደ ጨዋታ መመለስ ነው። ይሄ ሰው ከተመለሰ ለማንቸስተር ዩናይትድ በጣም ብዙ ትርጉም ይኖረዋል፣ ምክንያቱም አሁንም በግራ በኩል የሚጫወተው ሴንተር ባክ ነው የሚሆነው ወይንስ ደግሞ ክፍተት አለበት። ለማጠናከር የተለያዩ እርምጃዎች ሊወሰዱበት የሚገባ ነው የሚባለው የማንቸስተር ዩናይትድ የመሀል ክፍል ሊሳንድሮ ማርቲኔዝን እያዘጋጁት እንደሆነ መረጃዎቹ ወጥተዋል። ስለዚህ አዲስ ሚድፊልደር እንደማስፈረም ሊቆጠር ይችላል። ምክንያቱም ሊቻ እዛ ቦታ ላይ በጣም ጥሩ እና ተስፋ ሰጪ ያለውን እንቅስቃሴ ልምምድ ቦታ ላይ እያሳየ ነው የሚገኘው። ስለሆነም አሞሪም በልምምድ ቦታ ላይ በቃ የተለያየ ነገር እየሰጠን ያለው ሊሳንድሮ ማርቲኔዝ ልምምድ መስራቱ በጣም አሪፍ ነው፣ ግን ደግሞ አቻኩለን አጣድፈን በቶሎ ብለን ወደ ልምምድ እንዳስገባ ነው ሁሉ ወደ ጨዋታ ማስገባት አለብን ብዬ አላምንም፣ የሚል አስተያየቱን ሰጥቷል። ስለዚህ የሊሳንድሮ ማርቲኔዝ መመለስ ለማንቸስተር ዩናይትድ እጅግ እጅግ በጣም አሪፉ ነገር ይመስለኛል። ከዛ ውጭ ግን ማንቸስተር ዩናይትድ የኖቲንግሃም ፎረስቱን ጨዋታ በድል አድራጊነት ለመወጣት አሞሪም የተናገረው ነገር አንድ ይሄ አዌ ጌሞች የፈለገውን ያህል ብትዘጋጅ ከባድ ናቸው፣ ግን ኢንቫይሮመንቱን ጭምር መቆጣጠር መቻል አለብህ። አዌ ጌሞች ላይ ስንቸገር ቆይተናል። አሁን አዌ ጌም ማሸነፍ የጀመርነው ሊቨርፑልን ነው። ስለዚህ ሊቨርፑልን ማሸነፍ ከዛ በኋላ ብራይተንን ደግሞ በሜዳችን ማሸነፍ የሰጠን የራሴ መተማመን ስሜት ቀላል ትርጉም አይደለም ያለው በጣም አሪፍ አሪፍ ነገር ውስጥ ነን ያለ ነው የሚል አስተያየትን ሰጥቶ ነገር ግን ኢንቫይሮመንቱን ማሸነፍ ያስፈልጋል። ስቴዲየም ውስጥ የሚኖረውን ድባብ የኖቲንግሃም ፎረስ ደጋፊዎች ሊፈጥሩ የሚችሉትን ነገር እነሱም በሜዳቸው በመጫወታቸው ሊሰማቸው የሚችለውን ስሜት በሙሉ ኮንትሮል ማድረግ ያስፈልጋል ነው። ይሄ የአሞሪ ማስተያየት ትንሽ ወደ ኋላ ይወስደናል። አንፊልድ ላይ ይሄ ነገር በጣም ጠቅሟቸዋል። ማንቸስተር ዩናይትድ እና ሩበን አሞሪ በምን ጠቀማቸው? ማንቸስተር ዩናይትድ የአንፊልድ ድባብ አጌንስ ሊቨርፑል እንዲሰራ አደረገው። ምክንያቱም አንደኛ አርሊ ነው ጎል ያገቡት ሁለተኛ ከዛም በኋላ የሊቨርፑል ተጫዋቾች ቶሎ ቶሎ እንዲሳሳቱ አድርጓቸው፣ ሎንግ ቦሎችን የሚጫወተው ያ ጨዋታ ለሊቨርፑል በጣም አስቸግረው፣ ሰከንድ ቦሎችን የማንችስተር ዩናይትድ ተጫዋቾች በተደጋጋሚ ያሸንፋሉ። ከዛ በፊት ሊቨርፑል እየተሸነፈ ስለመጣና በጨዋታው የመጀመሪያ ክፍለ ጊዜ ላይ ሊቨርፑል ሲያቅተው፣ የሊቨርፑል ደጋፊዎች ለተጫዋቾቻቸው ድጋፍ ከመስጠት ይልቅ መነጫነት ጀመሩ፣ ዝም ማለት ጀመሩ፣ እየሆነ ባለው ነገር ባለመደሰታቸው ያላቸው ምክንያት ያንን ደስተኛ ለመሆናቸው ማንጸባረቅ ሲጀምሩ ዛር ወርኪንግ ፎር ማንቸስተር ዩናይትድ እየሰሩ ያሉት ለማንቸስተር ዩናይትድ ሆነ ለሊቨርፑል መስራት ሊቨርፑልን ማበርታት ሲገባቸው፣ ስለዚህ የሊቨርፑል ተጫዋቾች፣ የሊቨርፑል አሰልጣኝ የተቃውሞ ድምፅ ከተወሰኑ የስቴዲየሞቹ ኮርነሮች ሲሰማባቸው እነሱ ሲረበሹ፣ ማንቸስተር ዩናይትድ ደግሞ የልብ ልብ እያገኘ ጉልበት እያገኘ መጣ። ይሄ ያንን ጨዋታ አንፊልድ ላይ ሁለት ለአንድ በሆነ ውጤት እንዲያሸንፉ ረድቷቸዋል። አሁንም ቅዳሜ በሚደረገው ጨዋታ ላይ በስቴዲየም ውስጥ የሚኖረውን ድባብ ኮንትሮል ማድረግ ቀዳሚ እና የተለየ ትኩረት የምንሰጠው ነው የሚሆነው፣ የሚል አስተያየትን ሰጥቷል። ይህንንም ነገር ልትይዙት ይገባል ነው ለእኔ። ሌላው በጣም ወሳኝ የሚባለው ጥያቄ ዛሬ ለአሞሪም የቀረበውና እሱም መልስ የሰጠበት፣ በእኔ እምነት ይሄኛው መልሱ በጣም ቆንጆ መልስ ነው። የማንቸስተር ዩናይትድ ሶስት ተጫዋቾች በአፍሪካ ዋንጫ ምክንያት ከቡድኑ ጋር ምናልባት በታህሳስና በጥር ወር አብረው አይሆኑም። እነዚህ ተጫዋቾች ዝም ብሎ ሶስት ተጫዋቾች አይደሉም። ሶስቱም በቀይ መስመር በኩል የሚጫወቱ ሶስቱም የማንቸስተር ዩናይትድ የቀይ መስመር እንቅስቃሴ እንዲያምር እና ማንቸስተር ዩናይትድ ውጤታማ እንዲሆን ያደረጉ ተጫዋቾች ናቸው። እያወራን ያለ ነው ስለ አማድደ ያለው ነው። እያወራን ያለ ነው ስለ ብሪያን ምቤሞ እና ስለ ማዝራዊ ነው። እነዚህ ሶስት ተጫዋቾች ወደ የብሔራዊ ቡድኖቻቸው ሲሄዱ የእነሱን አለመኖር ማንቸስተር ዩናይትድ እንዴት ነው ኮምፐንሴት የሚያደርገው? እንዴት ነው የሚክሰው? ክፍተት እንዳይፈጠር እንዴት ነው የሚያደርገው የሚ በጣም ክሪቲካል የሆነ ጥያቄ ነው የተጠየቀው። ሁለት ነገሮችን አንስቷል አሞሪም። የመጀመሪያ ያነሳው ነገር ለታህሳስ አሁን መጨነቅ አልጀምርም ነው። ይህም ትክክል ነው። እውነት ለመናገር ከታህሳስ ጀምሮ አያስብበትም ማለት አይደለም፣ ነገር ግን ከታህሳስ ጋር ተያይዞ ሊፈጠር የሚችልን ነገር አሁን ሲጨነቅ የአሁንም ከእጁ ሊወጣ ነው፣ አሁንም ነገሮች ሊበላሹ ነው። ይህንን ተናግሯል እሱ በቃ በጊዜው ወቅቱ ሲመጣ እነሱም ፕራክቲካሊ ሲሄዱ ያኔ ምን ማድረግ እንዳለብን ማሰብ፣ ያኔ ምን ማድረግ እንዳለብን መወሰን እንችላለን። ያደርሰናል፣ የዛ ሰው ይበለን የሚል አይነት አስተያየትን ነው የሰጠው። ነገር ግን እናንተ የማትረዱትን ነገር ልንገራቸው፣ አለ አንደኛው። የማንቸስተር ዩናይትድ አሁን የተጠቀሱት በአፍሪካ ዋንጫ ምክንያት የምናጣቸው ተጫዋቾች ማንቸስተር ዩናይትድ እንዲሻሻል ትልቅ አስተዋጽኦ እያደረጉ ያሉ፣ ለበጎ ውጤት ማምጣታችን ዋነኛ ምክንያት የምንላቸው ተጫዋቾች ናቸው። ይሄ በጣም ትክክል ነው። ምንም ምንም ጥያቄ የለውም። ነገር ግን ዩናይትድ በሳምንት አንድ ጊዜ ነው የሚጫወተው። በሳምንት አንድ ጊዜ ጨዋታ ያለው ማንቸስተር ዩናይትድ አማድ ዲያሉን ከጨዋታ ውጭ ሊያደርግ የሚችልበት ውሳኔ የለም። በሳምንት አንዴ ነው የሚጫወተው። አማድ ኢምፕረስ እያደረገ ነው። ሶ አሁን የሚቀጥለው ሳምንት ጨዋታ ሲመጣ አማድ ይጫወታል። ኤምቤሞ ምን ብለት አስወጠዋል። እንዲህ እንዲህ ያሉትን ነገሮች ነው እናንተ የምታዩት። ግን በልምምድ ቦታ እዛ ቦታ ላይ አማድ የሚጫወትበት ቦታ ላይ ያሉን ሌሎች እድል ያልሰጠናቸው አማራጮች አሉ። አማራጭ ተጫዋቾቹ እድል ያልተሰጣቸው ዋንስ አ ዊክ ስለሆነ የምንጫወተው ወይም በሳምንት አንዴ ስለሆነ የምንጫወተው ያንን እድል ለእነዚህ ተጫዋቾች መስጠት አልቻልንም ለምሳሌ ካራቦ ካፕ ቢኖር ኤምቤሞን እያሳረፍክ ለሆነ ተጫዋች እድል ትሰጠዋል ያኔ ታዩት ነበረ አማድን እያሳረፍን ለሆነ ተጫዋች እድል እንሰጣለን ያኔ ታዩት ነበረ ግን አሁን እንዲህ አይነት ውድድር የአውሮፓ ውድድር ምናምን ስለሌለን ዋንስ ኤ ዊክ ነው የምንጫዋተው እነዚሁ ልጆች ናቸው ሲገቡ የምታዩቸው የነ ኤምቤሞ አማዲ ዲያሎና ማዝራዊ ወደ የብሔራዊ ቡድኖቻቸው መሄድ ለሌሎች የማንቸስተር ዩናይትድ ተጫዋቾች እድሉን ለመጠቀም የሚፈጠር መልካም አጋጣሚ እንደሆነ ነው የሚሰማኝ። እነዚህ ልጆች በሌሉበት ለእነዚህ እስካሁን ላላየኋቸው ላላያችኋቸው እዛ ቦታ ላይ ላልተጠቀምናቸው ተጫዋቾች የሚመጣ መልካም አጋጣሚ ነው። መልካሙን አጋጣሚ ያባክኑታል ብዬ አላስብም። ምክንያቱም ዚያር ዌይቲንግ ፎር እየጠበቁ ያሉት እየጓጉ ያሉት ያድል እስኪመጣላቸው ነው። ስለዚህ ያ እድል ሲመጣ በደንብ እንዲጠቀሙ በሲስተም ውስጥ በደንብ እየተዘጋጁ ነው ያሉት። ለምምድ ላይ በሚያሳዩት ነገር በጣም ደስተኞች ነን። እነዚህ እነዚህ ነገሮች በሙሉ ገና ከወዲሁ ለታህሳስ ማንጨነቅ አድርጎናል። ታህሳስ ሲመጣ በእነዚህ ልጆች እገዛና ድጋፍ ማንቸስተር ዩናይትድ ጨዋታዎችን እያሸነፈ ሞመንተሙን አስጠብቆ ይቀጥላል ብዬ አስባለሁ፣ የሚል አስተያየትን ነው ሩበን አሞሪም የሰጠው። እውነቱን ነው። አሁን ላይሆነ ገና ህዳር እየገባ ለታህሳስ መጨነቅ ትክክል አይደለም። አዘሴም ታይም ደግሞ እስቲ በልምምድ ቦታ ላይ ያሉኝ አማራጮች አሉ፣ እነሱን እያዘጋጀናቸው ነው። እነሱም ደግሞ ይሄንን እንደ ኦፖርቹኒቲ ይቆጥሩታል። ያለውም ደግሞ በጣም በጣም አሪፍ ነገር ይመስለኛል። ሌላው የማንቸስተር ዩናይትድ የእግር ኳስ ጉዳይ ዋና ኃላፊ ናቸው የሚባሉት ዳይሬክተር ኦፍ ፉትቦል የሚባሉት ዊሎክስ ናቸው። እሳቸውም ዛሬ አንድ አሪፍ ሀሳብ ሰጥተዋል፣ ቃል ገብተዋል ለማንቸስተር ዩናይትድ ደጋፊዎች። ማንቸስተር ዩናይትድ ስኳዱ ላይ ኢንቨስት ያደርጋል አሉ። በቃ ለተጫዋቾች ዝውውር ገንዘብ ማውጣታችንን እንቀጥላለን፣ ቡድን እንገነባዋለን። አሁን መድረስ ያለበት ውጤት አሁን ይደርሳል። አሁን የማይደርሰው ውጤት በተቀመጠው እቅድ መሰረት እንዲሳካ፣ እንዲፈጸም፣ እንዲሟላ ለማድረግ ኢንቨስት እናደርጋለን። ክረምት ላይ በሰራናቸው ስራዎች በጣም ደስተኞች ነን። ምክንያቱም እነዚህ ልጆች አንድም በእግር ኳስ ሌላም በሀሳብ ሀሳብ ማለት በቃ ማንቸስተር ዩናይትድን የተሻለ ቡድን ለማድረግ ሜንታሊ በደንብ ነው ያገዙን በደንብ ነው የረዱን። ስለዚህ ዋናውን ቡድን የበለጠ የሚያጠናክሩ የአውሮፓ ቻምፒዮንስ ሊግን፣ የእንግሊዝ ፕሪሚየር ሊግን እንድናሸንፍ የሚረዱን ተጫዋቾች ማንቸስተር ዩናይትድን እንዲቀላቀሉ ይደረጋል። ምንም ጥርጥር የለውም ብለዋል። ለዚህ ማንቸስተር ዩናይትድ ዝግጁ ነው። ለደጋፊዎቻችንም ቃል መግባት እንወዳለን አሉ ማቲያስ ኩኛ ሲቲና ብሪያን ኤምፔሞስ የኒል ላመንስ ማንቸስተር ዩናይትድ ቤት የፈጠሩት በየሚናቸው የፈጠሩት ተጽዕኖ የፈጠሩት አሪፍ ነገር። በቃ እንዲህ ባሉት የተሻሉ እና የተሳኩ ዝውውሮች ማንቸስተር ዩናይትድን ማሻሻል እንደምንችል አምነናል ነው። ስለዚህ በፐርፎርማንሳቸው ብቻ ሳይሆን በአቲቲዩዳቸውም ጭምር አግዘውናል። የእነዚህ ልጆች መኖር ማንቸስተር ዩናይትድን እንደለወጠው ሁሉ በተጨማሪ ዝውውር ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ የሚሳተፍበት የሚሳተፍበት ብቻ ሳይሆን የሚያሸነፍበት በእንግሊዝ ፕሪምየር ሊግ ተፎካካሪነቱን የሚያሳድግበትና ሻምፒዮን የሚሆንበትን ጊዜ ለማቅረብ ዩናይትድ ምድር በተጫዋቾች ዝውውር ላይ በደንብ አድርጎ ኢንቨስት ያደርጋል የሚል ሀሳብን ሰንዝረዋል። ፕሮሚስም ገብተዋል። በቃ ይህን ነው የተናገረው። ስካይ ስፖርትስ ለምሳሌ ምን አለ? ዊሎክስ ፕሮሚስስ ትራንስፈር ኢንቨስትመንት ብሏል። በቃ ለ ዝውውር ኢንቨስት እንደሚደረግ ቃል ገብተዋል። መቼ ጥር ላይ መቼ ክረምት ላይ። ስለዚህ ማንቸስተር ዩናይትድ ምን እንደጎደለው እያየን ነው፣ የቱ ጋር የበለጠ ደግሞ ራሳችንን ማጠናከር እንዳለብን በደንብ እየገባን ነው። ለምሳሌ ክረምት ላይ አጥቂው ላይ የበለጠ ትኩረት ሰጥተዋል። አሁን ምንም የማያሻማው ማንቸስተር ዩናይትድ የመሀል ክፍሉን ለማጠናከር በጣም ትልልቅ የሚባሉ ስራዎችን ይሰራል። ለማንኛውም የኖቲንግሃም ፎረስቱ አሰልጣኝ ዳይች እናም ሩበን አሞሪም በዘዴም ቢሆን እየተነጃጀሱ ይገኛሉ። ይሄ እንግዲህ ማይንድ ጌም መሆኑ ነው። አሞሬምም መልስ ሰጥተዋል፣ ዳይችም የተናገሩት ነገር አለ። ቅዳሜ ደግሞ እርስ በርስ ይለይላቸዋል። ማንቸስተር ዩናይትድ ከኖቲንግሃም ፎረስ። የሩብን አሞሬም አንድ ዓመት፣ የተጫዋቾች ጉዳትና መዳን፣ የአፍሪካ ዋንጫ የሚያሳጣቸው ተጫዋቾች እንዴት ይተካሉ? እንደዚሁም ደግሞ በዝውውር መስኮት ዩናይትድ ስለሚያደርጋቸው አዳዲስ ዝውውሮች የተገቡ ቃሎችን በዚህ ፕሮግራም ወደ እናንተ አድርሰናል። ደግሞ ሌሎች አዳዲስ ጉዳዮችን ይዘን ዳግም ወደ እናንተ እንመጣለን። ታዲያ ስንመጣ እንዳናጣችሁ ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ለድጋፋችሁ ምስጋናችን ትልቅ ነው። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር።